ይች ጠጋ ጠጋ እቃ ለማንሳት ነው ይላል፣ ያገሬ ሰው። ይሄ ጠጋ ጠጋ እቃ ለማንሳት ነው። የሩታ ወይ ጉድ ወይ ጉድ፣ እንዴት አስታወስከኝ አለች። ይሄ ቦታን አስታወስከኝ። ይሄ ቦታ በቃ የሆነ ለምን ጠራኝ? ከዚህ ቦታ መጥፎ ትውስት አለብኝ። በጣም ጥሩና መጥፎ ጊዜ ያሳለፍነባቸው ጊዜ ናቸው። እንዴት ልትመጣ ቻልክ? ወዘተ ሰላም ሰላም፣ ውድና የተከበራችሁ የቻናል የተከታዮች እንዴት ናችሁ ነው ያለው። እግዚአብሔር ይመስገን፣ እናንተ እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝ ትትርፍ ይበልልኝ። የምወዳችሁና የማከብራችሁ ውድ የቻናል የተከታዮች ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ቤተሰብ የሆናችሁ በኮሜንት አበረታቱኝ። የምወዳችሁና የማከብራችሁ ውድ የቻናል የተከታዮች ማለት ነው እንግዲህ ዛሬ ይዤላችሁ የመጣሁት አብርሽ እና ሩታን ነው። አብርሽ እና ሩታ እንግዲህ እንዳያችሁትኝ በተለቀቀው ቪዲዮ ሩታዬ እንግዲህ ለአብርሽ አብርሽ እንግዲህ ሩታን ለማግኘት ወደ ቡታ ጀራ ሂዶ ነበር ማለት ነው። እንግዲህ በመጀመሪያ የሩታ እናት ሩታን እየሰደበቻት አይታችሁን፣ ሁላችሁም አይታችሁት ይሆናል ብዬ አስባለሁ። ሩታን እየተቆጣጫት ነበር እየተቆጣጫት ነበር። ልጅ ያላባቱ ሲያድግ ከባድ ነው። እና አብርሃምም ይሄን ነገር እንደሚያስተካክል አምናለሁ። አንቺም ደግሞ ከእንግዲህ በኋላ ልጅነት የለም እና የመጀመሪያ ልጅሽን ያላባት እንድታሳድጊው አንፈልግም። ስለዚህ ሁሉም ነገሩን ተውትና ከልጅሽ አባት ጋር መቀጠል አለብሽ። ምክንያቱም ያላባት ያደገ ልጅ ከባድ ነው። ነገ ልጁ አባቴስ ብሎ ሊጠይቅሽ ይችላል እያለች ስታስቸግራት ነበር ማለት ነው። የሩታ እናትን ሁላችሁም አይታችኋል። እውነት ነው። ነገሮችን ሁሉን ትተው ልጃቸውን አንድ ላይ ቢያሳድጉ በጣም ደስ ይል ነበር፣ ግን መሀል ላይ ያልሆነ ሰው ስላለ ምንም ማድረግ አይቻልም። እንግዲህ ሩታም ደግሞ ያው እሺም አላችሁም እምቢም አላችሁም ላሁን ምንም መናገር አልፈልግም ማረፍ ብቻ ነው የምፈልገው እያለች ለእናቷ ስትመልስላት ነበር። እንግዲህ ዛሬ ደግሞ አብርሽ ሩታ ጋ መጥቷን፣ ሩታ ጋ ሲመጣ እንግዲህ ያው ሩታ እሷን ለማየት ነው የመጣው ጠርቷታል። የሚገርመው ነገር ደግሞ የአብርሽ እናት የሩታ እናት ቪዲዮ ዛሬ ሰርታ እንደነገ አብርሽ ሊያይ ሲሄድ እኔ በጣም ገረመኝና፣ ማለቴ አንድ ሆነብኝ ተገጣጠመብኝና ትንሽ ግራ ገብቶኛል። እስኪ ይሄን የገባችሁ ካላችሁ ኮሜንት ላይ አስታውቁኝ። ማለት ነው እንግዲህ አብረሽ ሩታን ጠርቶ ሰላም ሊላት ናፍቀሽኛል፣ ምናምን ሲላት ነበር ሰላም ሊላት እሷን መጣች። ግን ስትመጣ ለምን እዚህ ቦታ ጠራሃኝ? እንዴትስ መጣ ብላ ግራ ተጋባትኝ። ያው እኔ የመጣሁት አንቺን ናፍቀሽኝ ነው አንቺን ለማየት ነው እንደገና ደግሞ አንቺን ለመጠየቅ ነው ስትለው ሲላት እሷ ደግሞ አይ እኔ እኮ መጠየቅ አያስፈልገኝም ነበር። ምክንያቱም በአሁኑ ሰዓት ስራህን ምሳ ወት አድርገት ጊዜህን ለእኔ መስጠት አይገባብህም። እኔ ብዙ ቀናቶችን አሳልፍ ያለው ብቻዬን የሆንኩበት፣ ያለቀስኩበት፣ የተከዝኩበት፣ ራሴን የጠላሁበት ጊዜያቶችን ብዙ አሳልፍ ያለው ያን ነገር ደግሞ ያን ነገር ደግሞ አሁን ላይ እግዚአብሔር ይመስገን ከቤተሰቦቿ ጋር ነኝ ያለሁት። ምንም የከፋኝ ነገር የለም። ሲቀጥል ደግሞ አሁን ከመሸ ከረፈደ ነው የነቃኸው እና ካሳለፍኩት፣ አሁን ያለሁበት በጣም ጥሩ ስለሆነ አንተ ለእኔ ይህን ያህል መጨነቅ አያስፈልግም ነበር። መጨነቅ ካለብህ እኔ እናንተ ኮ ከተራራቅን ቆየን። አንተ ኮ ለእኔ ፊትህን ካዞርክብህ ቆይ ፊትህን ካዞርክብኝ ቆየ በጣም ብዙ ጊዜ ሆነ። ምክንያቱም ያ ሁሉ ጊዜ ብቻዬን በሆንኩበት አዲስ አበባ ላይ ያለ ቤተሰብ ብቻዬን፣ ያ ሁሉ ነገር ሲሆን ፊትህን አዙረህ አንተ ደስ ያለ ህይወት እየኖርክ ነበር፣ ጥሩ ኑሮ እየኖርክ ነበር። በሚያምረኝ በሚያስፈልገኝ ሰዓት ከጎኔ ማንም አልነበረም። አሁን ላይ ግን ከቤተሰቦቼ ጋር ነኝ ያልሁት እና ያንተ መምጣት ለአሁን ላይ ለእኔ ላያስፈልገኝ ይችላል ብላ ስትለው አብርሽ ትንሽ ተሰማው፣ ቢሆንም ትክክለኛውን መልስ ነው የመለሰችለት ብዬ ነው የማስበው እንደኔ። ምክንያቱም ብዙ ጊዜ ሩታ አብርሽ ጋር ለመሆን ብዙ የሚያስተካክላቸው እንዲያስተካክል ብዙ ነግራው ነበር፣ ብዙ መክራው ነበር፣ ብዙ ብዙ ነገር ተብሎ ነበር እና ግንስ ያን ነገር ሊያደርገው አልቻለም። አብርሽ ወይዘሪት ሄርሜላ አገቡ ስላለች ብዙ ለሩታ ያለው ቦታ ያን ያህል አይደለም። አገር ለቀህ እስከሚሄድ ብዙ ብዙ ነገር ሲሆን ነበር እና አሁን ደግሞ እንግዲህ ሩታ እንዳያችሁትኝ እንትን ስትለው ስትነግረው አብርሽ ትንሽ ውስጡ ተረበሸ። ቢረበሽም ደግሞ እሺ ያለፈው አለፈ፣ ስላለፈው ነገር ሁሌ እያብሰለሰልሽ ውስጥሽን ራስሽን አትጉጂና እስኪስ አሁን ስላለንበት እናውራና። ሁሉንም ነገር ተይውና እንደ አዲስ ሕይወትን ጀምርና እንጀምርና አብረን እንሁን ከጎንሽ ልሆን እያለም ሲለምናት ነበር። እሷ ግን ፍቃደኛ አልነበረችም። ግን ከፊቷ የሚነበበው እንደ ተመልካች እኛ ከፊቷ እኔ ለራሴ ከፊቷ ያየሁት ነገር ሁለቱ በቃ የሆነ ተፈላልገዋል አብረው ለመኖር ይመስለኛል። ኦዲየንስን ፍርሃት ይሁን ቤተሰብን ይሁን ወይ ደግሞ የሆነ የራሳቸው ቃል የሆነ ሁለተኛ ከእሷ አልመለስም ወይ ከእሱ አልመለስም ብለው የማሉበት ነገር፣ ሰው ምን ይለኛል ብለው አስበው ይሆን፣ እኔ አልገባኝም። ብቻ ግን እነሱ ውስጣቸው ተፈላልገዋል። ፊታቸው ላይ አብርሽ ላይ ሄዳ መተኛ የሆነ እንትን ማለት መደገፍ ምናምን እና ሩታ አብርሽ እንፈልገዋለን አሁን ላይ ማለት ነው። አብርሽ እንደሚያስፈልጋት እያየን ነው ፊቷ ላይ ባፏ የሚወጣውን ነገር ሳይሆን ፊቷ ላይ እና ፍላጎቷ ሌላ ነው። ከዛ በፊት እኮ አትጠጋውም። ሰላምታ ራሱ በእጇ ነው እንዲህ እጇ ነው የምትልክለት እና ሰላም የምትለው አሁን እኮ አቅፋ ሳመችው። መሀል ላይ ሲያወሩ ይተቃቀፋሉ ምናምን። አላውቅም ብቻ እየተለየ ስሜት አለው ከትላንትና ቪዲዮ እና እስኪ ይሄ ነገር የገባችሁ ካለ ኮሜንት ላይ አስታውቁኝ። አሁንም ግን እንደዛ ሲላት ብዙ ነገር አለችው፣ እሱም ብዙ ነገር አላት። የሰው ልጅ ብዙ ነገር ሊያጠፋ ይችላል፣ ሊያበላሽ ይችላል። ግን ዋናው ነገር ይቅርታ ነው። በይቅርታ ማለፍ አለብን። ውስጥሽ ለይቅርታ የሆነ እንትን ማለት አለበት እና ውስጥሽ ላይ ለምን ይቅርታ ታደርግልኝም? ከውስጥሽ ለምን አውጥተሽ አትጥይውም? መናገር አልፈልግም ስትል መናገር ለምን አትፈልጊም? ከውስጥሽ ያለውን በሙሉ ተናገሪው፣ ይወጣልሽ እና ከዛ በኋላ እንደ አዲስ ህይወት ውስጥሽም ለይቅርታ እንትን ይልልሻል እና ተይ ሲላት ነበር። እሷም ደግሞ ያው እንግዲህ መጨረሻ ይቅርታውን ለሁሉንም ነገር አሁን ላይ ሰው አያስፈልግኝም ብለዋል ላይ ግን እውነት ለመናገር ሩታ አብርሽ እስከ ዛሬ ከጎንሽ ይሁን ከጎንሽ አይሁን፣ እንደ ተመልካች እኛ ሁሉም ሰው እየፈረደበት ነው። ተይሄ ተረግዞ ተረብዞስ ሊወለድ አሁን የመወለጃው ሰዓት እስከሚደርስ ድረስ ከጎንሽ አልነበረም። በእርግጥ ግን አሁን የሚመጡት ጊዜዋቶች ስለሚበልጡ ለልጅሽ አባት ያስፈልገዋል። ነገ ልጅሽ አባቴ ሲልሻል። ከዛ ደግሞ ሌላ ሴት ከያዘ በኋላ ከሌላ ሴት እንደገና ሌላ ልጅ ከሚያመጣ ልጆቹ በየቦታው ከሚሆኑ፣ አንቺ ጋር አንድ ላይ ሁናችሁ ልብሽን በይቅርታ ሁሉንም ነገር ትተሽ በሰላምና በደስታ አዲሱን ልጅ በአዲስ መንፈስና በአዲስ ህይወት ብትቀበሉት እኔ ደስ ይለኛል። ግን አብርሽ ደግሞ አንድ ነገር አለ። አብርሽ መጀመሪያ ከህይወት ሩታ ሄርሜላን ከህይወት ሳታወጣ ሩታ ጋ እንትን የምትለው ነገር አለ። ዛሬ ከሩታ ጋ ቪዲዮ ትሰራለ፣ ተይ ይቅር በይኝ፣ ከእንግዲህ ይሄን ነገር አላደርግም ትላለ። ነገ ደግሞ ከሄርሜላ ጋር እየተሳሳምክ ከትገኛለ። እና ይሄ ነገር በጣም ከባድ ነው። በሃይማኖታችንም ራሱ እኮ አይፈቀድም። እንግዲህ በእኛ ሃይማኖት አንድ ወንድ ልጅ አንዲት ሴት ልጅ እንጂ ከዛ በላይ ወንድ ልጅ ከዛ በላይ እንትን ማለት የለበትም፣ ማመንዘር ነው። ስለዚህ አንተ ደግሞ ቢያንስ ከሩታ ጋር ያለህን ነገር መጨረስ አለብህ። ካልጨረስክ ደግሞ ይሩታን አታቁስላት። ዛሬ ከሩታ ጋር አለው ትላለ፣ ይቅርታ ትጠይቃለህ፣ ታሳዝናለህ፣ አጠያየቅህ ምናምን፣ አብረህ መኖር እንደምትፈልግ ታሳያለህ። ግን እዛ ቦታ ሄደህ ደግሞ እንዳዲስ ሌላ ሪያክሽን ሌላ ነገር ታሳያለህ ማለት ነው ሌላ በቃ ምንም ከሩታ ምንም ነገር እንደለለህ አስመስለህ ከሄርሜላ ጋር ሌላ ነገር እንትን ስትል ይች ልጅ እንዴት ነው ዛሬ ይቅርታ ብላ ያለፈ የልህን ልቧን ነገ ደግሞ ቪዲዮን ስታይ እንዴት ነው እንዴ ምን ታድርግ ከባድ ነው እና መጀመሪያ ራስህን አጥራ ራስህን ካጠራህ በኋላ ልትመለስ ትችላለኝ እሷ እስከ ዛሬ አንተ የሁሉ ስታደርግ አንድም ቀን ከማንም ወንድ ጋር ሁና አንተን ለመበቀል ወይም ደግሞ አንተን ለማሳዘን ወይም ደግሞ አንተን ለማስቀናት ያደረገችው አንዳችም ነገር የለም፣ አላየንባትም። ግን እውነት ለመናገር ሥርዓት ያላት ልጅ ናት ሩታ። ግን አንተ በምታደርጋቸው ነገሮች እኛ የቅርታ ከፈለክና ሚስቴና ልጆቼ ካልክ ልጅን አሳድጋለሁ ሚስቴን እፈልጋለሁ ካልክ መጀመሪያ ከጎንህ ያለችን ሴት አውጥተህ ጥለህ ከዛ ከሚስትህ ጋር መሆን ትችላለህ ማለት ነው። እሷም ደግሞ የዛኔ ይሄ ልጅ ተምሮበታል ወደ ቤቴና ወደ ህይወት ልመለስ ልትል ትችላለ እና እስብበት። እወዳቸዋለሁ በቀጣይ ቪዲዮ